በደቡብ ኢትዮጵያ ክልል ወላይታ ሶዶ ከተማ በተካሄደው የሰላም የልማትና የአንድነት ኮንፈረንስ ላይ የተገኙት በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዚዳንት አቶ አደም ፋራህ ክልሉ ብዝሃ አንድነትን ባከበረ መልኩ በጥብቅ ስነ ስርዓት መመስረቱን ጠቁመዋል። በዚህም ክልሉ ወደ ተግባር በፍጥነት መግባቱና ለሌሎች ምሳሌ የሚሆን ተግባር መከወኑ አንዱ ማሳያ ስለመሆኑም ጠቅሷል። የሀገራችን ብዝሃነት ውበት ማሳያ የሆነው የደቡብ ኢትዮጵያ ክልል የምስረታ ሂደት በህዝበ ውሳኔ በህዝቦች ሙሉ ተሳትፎ በህገ መንግስታዊ መንገድና በአመራሩ ብስለትና ጥበብ በጥንቃቄ የተመራ መሆኑ ክልሉ ወዲያውኑ እንደነባር ክልል መደበኛ ስራውን እንዲሰራ አስችሎታል። ክልሉ በታሪክ በባህልና በተፈጥሮ ምቹ ጸጋዎች የታደለ በመሆኑ በአጠረ ጊዜ የሰላም የመቻቻልና የብልጽግና ተምሳሌት የመሆን ትልቅ አቅም አለው። ለም መሬቱ የውሃና ማዕድን ሀብቱ ብዝሃነቱ እና ታታሪ ህዝቦቹ የልማት ምሰሶዎቹ ናቸው። ይህን እምቅ አቅም ለመጠቀም በተደረገው ጥረት በአጭር ጊዜ ውስጥ በርካታ ስኬቶች ተመዝግበዋል። ማህበራዊ ኢኮኖሚያዊና ፖለቲካዊ ዘርፎች ፋይዳ ያላቸው ተግባራት መሰራታቸውን የገለጹት የፓርቲው ምክትል ፕሬዚዳንት ም አቅምን አሟጦ ለመጠቀም ማነቆ የሆኑ ተግዳሮቶች መኖራቸውን አንስቷል። በፖለቲካው የክልሉን ተቋማት በማደራጀት ወደ መደበኛ ሥራ እንዲገቡ ከመደረጉም ባሻገር የህዝብ ንቅናቄ ስልጠናዎችና የአመራሩን አንድነት የሚያጠናክሩ ሰፋፊ መድረኮች ተካሂደዋል። በኢኮኖሚው ትናንት እንደጎበኘ ነው። የግብርና ምርትና ምርታማነትን የስራ ዕድል ፈጠራን እና ገቢን በከፍተኛ ደረጃ ማሳደግ ተችሏል። በማኅበራዊ ዘርፍ ክልላዊ ኢኒሽቲቮችን በመቅረጽ ጭምር ለተማሪዎች የመጽሐፍ አቅርቦትን የማሳደግ እና የማኅበረሰብ መድኃኒት ቤቶችን በስፋት የማቋቋም ሥራ ተከናውነዋል። እንዲሁም በመሠረተ ልማት ዘርፈ ብዙ ፋይዳ ያለውን የኮሪደር ልማት የመንገድና የንጹህ መጠጥ ውሃ ሽፋንን ማሳደግ ተችሏል። ይሁንና ክልሉ ያለውን እምቅ አቅም በሚፈለገው ደረጃ እየተጠቀመ ነው ማለት አይቻልም። የሕዝቡን ሁለንተናዊ እድገትና ዘላቂ ሰላም ለማስፈን ክልሉ በቀጣይ በትኩረት ሊሰራባቸው የሚገቡ ነጥቦችም ተነስተዋል። የጋራ ማንነትን የሚያጎለብቱና ህብረ ብሔራዊ አንድነትን የሚያጠናክሩ ሥራዎችን በቀጣይነትና በውጤታማነት መስራት ለዚህም የክልሉን ህዝቦች የጋራ ታሪክና ትስስር በአግባቡ ማጥናት፣ መጻፍ፣ ማስተማርና ለትውልድ ማሸጋገር፣ የክልሉን አመራር በመርህ ላይ የተመሰረተ አንድነትን ማጠናከር፣ የባለቤትነት ስሜትን በሚያጎለብት መልኩ የክልሉ ተቋማት በፍትሐዊ ውክልና መርህ በክልሉ የሚገኙ ብሔሮች ብሔረሰቦችና ህዝቦችን እንዲያካትቱና ክልሉን እንዲመስሉ ይሁነኝ ብሎ አቅዶ መስራት። የደቡብ ኢትዮጵያ ክልል ርዕሰ መስተዳደር ጥላሁን ከበደ በበኩላቸው በክልሉ ምስረታ ወቅት የብልጽግና ፓርቲ ምክትል ፕሬዚዳንት አቶ አደም ፋራህ ለሰሩት መልካም ተግባር ምስጋና ችረዋል። በዚህ ክልል የቅድመ ምስረታ በምስረታና በድህረ ምስረታ ወቅት የተለያዩ ተግባራትን በድጋፋዊ ክትትል ሂደቶ ሲያደራጁ ከነበሩት የአብይ ኮሚቴ አባላት ጋር በመስራት የሰላም የመቻቻልና የብልጽግና ተምሳሌት ራዕይ ያነገበ ክልል ለማድረግ ጥያቄውን በህዝቡ ይሁንታና ባለቤትነት እንዲፈታ ገደበለሽ ድጋፍ በማድረግ በሰሙት ሳይወሰዱ ባዩት ሳይረበሹ ወደ ቀኝም ወደ ግራም ሳይዘምሙ ሀቅን እውነትን የህዝብ ልባዊ ፍላጎትን መሰረት በማድረግ ሁኔታዎች ተመቻችተው ለዛሬዋ የፖለቲካ ስክነት እንድንበቃ ከክቡር ጠቅላይ ሚኒስትራችን ጋር በመሆን ቀዳሚውን ሚና የተጫወቱት ክቡር አቶ አደም ፋራህ ለዚህ ታሪክ ለዘገበውና ህዝባችን ዘወትር እያወሳን ለሚኖረው ድንቅ ገደላቸው ምስጋናና አድናቆት እንዳቀርብ ይፈቀድልኝ። ሕግን ያልተከተሉ ፍላጎቶች ከነባሩ ክልል ተጎትቶ የመጡ እንደነበር የተናገሩት ርዕሰ መስተዳድሩ ይህን ታሪክ በማድረግ የህዝቦችን ተጠቃሚነት የሚያረጋግጡ ስራዎች በመሰራት ላይ መሆናቸውንም ተናግረዋል። አብሮነታችንን የማያንጹ የኢፍታዊ ተጠቃሚነት ፍላጎት ሚዛናዊ ያልሆነ አንድነታችን አደጋ ላይ የሚጥል አጉል ልምምድ የግል ጥቅም ያስቀደመ የትግል አስተሳሰብ የክልሉን ፖለቲካ ስክነት በማሳጣት ከልማት ዘወር እንድንልና እንድንረበሽ ሲያደርገን የነበረው አውድ ተቀይሮ አሁን የደረስንበት የሰከነ ፖለቲካ እንድረጋገጥ እየተደረገ ይገኛል።